አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የተከበራችሁ የኦሳማ ቻናል ቤተሰቦች፣ ሰላም እንደምን አላችሁ? አለን። ዛሬ እንግዲህ ከወትሮ ለየት ያሉ እቃዎችን ወደ እናንተ ይዘን መጥተናል። ለጀት ለየት ያሉ በቀላሉ መነቃቀል የሚችሉ ሁለት ሜትር ከ20 የሆኑ ቲቪስታኖችን ነው ወደ እናንተ ይዘን የመጣ ነው። እንግዲህ እነዚህ ውብና ማራኪ የሆኑ ሁለት ሜትር ከሃያ የሆኑ የቲቪ ማስቀመጫዎች ነው ወደ እናንተ ይዘን የመጣሁት። በመቀጠል ደግሞ ባለ ሶስት ተከፋጭ እጅግ ዘመናዊ የሆነ በቀላሉ ሊገጠም የሚችል ለየብቻ መገጠም የሚችል ባለ ሶስት ተከፋጭ ቁም ሳጥን ነው ይዤ የመጣሁት መጨረሻ ላይ ጠቅላላ አድርጌ ዋጋውን የምነግራችሁ ይሆናል። ቅድሚያ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ከሆናችሁ ላይክ ላይክ በማድረግ ቪዲዮውን ጀምሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የተከበራችሁ የኦሳማ ቻናል ቤተሰቦች ሰላም፣ እንደምን አላችሁ? አለን ዛሬ እንግዲህ በአዲስ ነገር ብቅ በለናል። እንደምታዩት በትዕዛዛችን መሰረት የሰራነውን የቴሌቪዥን ማስቀመጫና እንዲሁም ባለ ሶስት ተከፋጅ በቀላሉ ሊነሳ የሚችል ቁም ሳጥኖች እንዲሁም ወደጎን ሁለት ሜትር ከሀያ የሆነ እጅግ ዘመናዊ የሆኑ ቴሌቪዥን ማስቀመጫዎች ነው ወደ እናንተ እየመጣሁት ከቢሮ ህፃም ያብራችሁኑ ጠቅላላ አድርጌ ዋጋውን የምነግራችሁ ይሆናል። እናንተም ደግሞ ማንኛውን ዕቃ ማዘዝ ከፈለጋችሁ ታች ላይ የማስቀምጥላችሁ ስልክ በመጠቀም መደወል ትችላላችሁ። 24 ሰዓት ኦንላይን ላይ ታገኙላችሁ። በዋሳብ፣ በቴሌግራም፣ በኢሞ እኛን ማናገር ትችላላችሁ። ቀጥታ ወደ መረጃ ወይም ደግሞ ቀጥታ ወቅታዊ ዋጋውን ስንት ብር የፈርኒቸር ውጤቶች እየተሰሩ እንደሆነ መረጃውን ወደ እናንተ የምናቀርብ ይሆናል። እናንተ ጋር ያለው ጦሳማ ፈርኒቸር ነኝ እስከ ቪዲዮ ፍጻሜ አብራችሁን እንድትሆኑ ሀሳብ አስተያየት ካላችሁ ደግሞ ታች ላይ ማስቀመጣችሁን አትርሱ። ላለሁኝ ይህ እንግዲህ ከጀርባዊ እንደምታዩት ባለሶስት ተከፋሽ በቀላሉ ተደራራቢ ያልኳችሁ ቁምሳጥን ይህ ነው። እንደምታዩት እንግዲህ በጣም ለጠባብ ቤቶች የሚሆን ወይም ደግሞ ለኮንዶሚኒየም በቀላሉ ተፈቶ ቤት ውስጥ ሊገጠም የሚችል ባለሶስት ተከፋሽ በላምሌት የሚሰራውን ዘመናዊ ቁምሳጥን ነው ወደ እናንተ ይዤ መጣሁት። ቀጥታ ወደ መረጃው የሚቀርብላችሁ ይሆናል። እንደምታዩት እንግዲህ ይሄ ጉብና ማራኪ የሆነ ቲቪ ስታንድ ነው እ በነገራችን ላይ እቺ ደግሞ የውሃ ማጣሪያ ማስቀመጫ። እሺ እንግዲህ አሁን ወደ ቪዲዮ ስገባላችሁ ገባላችሁ እንደምታዩት እንግዲህ እነዚህ በቀላሉ እንደዚህ ሊነሱ የሚችሉ በቀላሉ ቤት ውስጥ ለማጽዳዳት እንግዲህ በጣም አሪፍ የሆኑ እዚህ ጋር የቲቪ መስቀያው ነው። እዚህ ጋር እንደዚህ አድርጋችሁ ገና አልታሰረምና ነው። የቲቪ መስቀያ ነው። እዚህ ላይ ልጆች ቴሌቪዥኑን እንዳይጤሉት እዚህ ላይ ይታሰራል ማለት ነው። እንግዲህ እንደምታዩት በጣም በዘመናዊ መልኩ የተሰራ ነው። እንደምትወዱት ተስፋ አደርጋለሁ። እንግዲህ ታች ላይ በማስቀመጥላችሁ ስልክ ደውላችሁ ማለት ብቻ ነው። እኛ የፈለግናችሁ የፈለጋችሁ በት ቦታ የምናደርስ ይሆናል። ይህንንም እንደምታዩት በቀላሉ እንደዚህ መውረድ የሚችል ነው። በነገራችን ላይ ይሄኛውም እንደዚህ የሚነቃቀል ነው። በቃ ሁሉም የሚነቃቀል ነው። በቃ ለመኪናም ላይም ሲጫን አይጎዳም። በቀላሉ ይጫናል። ሳይፋፋቅ ምንም ነገር ሳይሆን፣ እዛ ባለበት ቦታ የሚፈለግበት ቦታ ላይ የሚቆይ ይሆናል። እንግዲህ ይህንኛውንም እንደምታዩት በጣም በአሪፍ ተብሎ የተሰራ በዘመናዊ መልኩ የውጭ እቃ እስከሚመስል ድረስ የተሰራ እቃ ነው። ይሄኛውንም እንደ ዛምኛው እንደዚህ እንግዲህ በቀላሉ እንዲነሳ ተደርጎ ነው የተሰራው። እኛውም ከላይ ናት እቺ ደግሞ የምትነሳው ከላይ ያለችው እንደዚህ ትነሳለች። ይሄኛውም እንደዚሁ የቴሌቪዥን መስቀያ ነው። እንግዲህ ብዙ የከለር አማራጭ አለው የፈለጋችሁትን ከለም ማምረጥ ትችላላችሁ እናንተ የሚጠበቀው እኛ ማዘዝ ነው። ከተለያየ የሶሻል ሚዲያ ላይ እያወረዳችሁ የፈለጋችሁትን ዲዛይን እኛ ማሰራት ትችላላችሁ። እንግዲህ በዚህ በአማረው መልኩ እየሰራን እንገኛለን። እንግዲህ ይህን እንደምትወዱት ተስፋ አደርጋለሁ። ይሄኛውን ቲቪስታንድ ደግሞ ለጀት የሚያደርገው በቃ ፍላት ነው። ቀለል ያለ በጣም የሚያምር፣ ወደጎን መንሸራተት የሚችል ወደ ጎን ትንሸራተት፣ ሁለት ሜትር የሚሆን ስፋቱ ሜትር ከሃምሳ ነው። እንደምታዩት በስላይደር የተሰራ በጣም በዘመናዊ መልኩ የተሰራ ነው። እንደምታዩት ከጎን ገና እግር አልተደረገለትም። እቤት ከገባ በኋላ ነው እግሩ መገጠም የሚችለው። እንግዲህ ይሄ በጣም የሚያምር ቲቪ ስታንድ የውጭ የሚመስል በላም የተሰራ እንደምታዩት በሩንም በጣም ሰፊ እቃ ማስቀመጫ ያለው ነው። ከጀርባም አልተደረገለትም እቤት ከገባ በኋላ ነው የሚደረግለት። እንግዲህ እንደምታዩት ወደ ጎን መንሸራተት የሚችል ቤቱ ኮርነር ላይ መዞር ካለበት ጎን ወደ ጎን መዞር የሚችል እንግዲህ ሰፊ የሆነ የቴሌቪዥን ማስቀመጫ ነው። እናንተ ከፈለጋችሁ ከጀርባ የቴሌቪዥን ማስቀመጫ ማረግ ትችላላችሁ፣ መስቀያውን ይሄ በትዕዛዛቸው መሰረት መስቀያ የሌለው ነው። እንግዲህ እጅግ ዘመናዊ የሆኑ የቴሌቪዥን ማስቀመጫዎችን እየሰራን እንገኛለን። እናንተ አሁንም በድጋሚ የፈለጋችሁትን ዲዛይን ለእኛ በመስጠት እኛ መስራት እንችላለን፣ እናንተ ማስራት ትችላላችሁ። ከሶሻል ሚዲያ ላይ ከማንኛውም ላይ የፈለጋችሁትን ያማራችሁን ዲዛይን ብቻ ለእኛ በመስጠት እኛ እንደዚህ እንግዲህ አስውበን መታት እንችላለን። 24 ሰዓት ኦንላይን ላይ ታገኙናላችሁ። ከእናንተ የሚጠበቀው መደወል ብቻ ነው። ቁም ሳጥኑ እምገባላችሁ ይሆናል። እንግዲህ እንደምታዩት ሶስት ተከፋች ነው። በጣም የሚያምር እዚህ ጋር ሶስት ማኔላ አለው። እዚ ጋር እንደምታዩት መክፈያ ከውስጥ አለው። ውስጡም አንድ አይነት ነው። ውስጡም ውጩም አንድ አይነት ነው። እዚ ጋር እንደምታዩት ገና ጀርባው ተነቃቃኝ ነው። በነገራችን ላይ ከዚህ በላይ ይሄ የሚነሳ ነው። ይሄም ለብቻው እንደዚህ የሚነሳ ነው። ይሄም ለብቻው ተፈታቶ ማሳጀት ይሆናል። ይሄም እንዳለ የሚፈታታ ነው። እንግዲህ እዚህ ጋር እንደምታዩት ሶስቱም እንደዚህ ውስጡ አንድ አይነት የሆነ አቧራ በጣም የሚያምርና ውስጡ የተቀባ ነው እንደምታዩት ብዙ ጊዜ ውስጡን ለምን አቀቡትም ትሉ ነበረ። ይህ እንግዲህ ውስጡም ውጩም አንድ አይነት የሆነ በላይ እንትን የተሰራ ነው። አዲስ ነገር ነው። ሶስት ተከፋች ለየብቻ መነሳሳት የሚችል ቁምሳጥን ነው። እንግዲህ እንደምታዩት በጣም ውብና ማራኪ ተደርጎ ነው የተሰራው። ዋጋውን ላይ እየተሰራ ነው የሚገኘው። እንግዲህ ውብና ማራኪ ተደርጎ በዚህ መልኩ በዚህ ደረጃ እየሰራን እንገኛለን ቀጥታ ወቅታዊ ዋጋውን ወደ እናንተ የምነግራችሁ ሆናል ለትንሽ ቀን የሚቆይ ትንሽ ቅናሽ አድርገናል ለትንሽ ቀን የሚቆይ በ17 ሺ እያወጣን እንገኛለን ሁለት ሜትር ከሀያ ነው ጎኑ እንደነገርኳችሁ በጣም ውብና ማራኪ ዘመናዊ የሆነ የቴሌቪዥን ማስቀመጫ ነው እንግዲህ መነቃቀል የሚችል ቲቪ ስታንድ ነው ይሄ ደግሞ ቁምሳጥኑ እንደነገርኳችሁ በጣም ምጥ የሆነ በላምሌት የሚሰራ ሶስት ተከፋች ሰላሳ አምስት ሺህ ብር እያወጣን እንገኛለን። ውድና የተከበራችሁ ደንበኞቻችን እንግዲህ ከእናንተ የሚጠበቀው ታች ላይ ያለውን ስልክ በመጠቀም መደወል ብቻ ነው። ሀሳብ አስተያየት ካላችሁ ታች ላይ ማስቀምጣችሁም እንዳትረሱ። ይሄ ደግሞ በጣም ውብ የሆነ ፍላት የሆነ ቲቪ ስታንድ ነው። ወደ ጎን ሲሳብ ሁለት ሜትር የሚሆን ላይ ስፋቱ ደግሞ ሜትር ከ50 የሆነ ነው። ይህ እንግዲህ 14ሺህ ብር አሁን ላይ እያወጣን እንገኛለን። ይሄ እድል ተጠቃሚ ይሁኑ። ማንኛውንም የፈርኒቸር እቃዎችን እኛ ጋር ማሰራት ችላላችሁ። አልጋ፣ ቁምሳጥን፣ ቲቪ ስታንድ፣ ኮስሞ እንዲሁም መጅሊስ ሶፋ እኛን ባላችሁበት ቦታ ሁናችሁ ማዘዝ ትችላላችሁ። እኛ ባላችሁበት ቦታ የምናደርስ ይሆናል። እንደነገርኳችሁ እኛ እንግዲህ ኦሳም ፈርኒቸር አዳዲስ ነገሮችን ወደ እናንተ ይዞ በመምጣት ይታወቃል። እናንተም እንግዲህ የዛ ዕድል ተጠቃሚ የሆኑ ታች ላይ ያለ ቱርክ